በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር ስምንት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት አርባእቱ እንስሳ ወአፍኒን ሊቀ መላእክት ወዮሐንስ ሊቀ ጳጳሳት ወአስተርዮተ መስቀል ለቆስጠንጢኖስ ወቀፍሮንያ አረማዊ ወምዕት ወሰማንያ ወክሌቱ ማህበራነ ኤስ ድሮስ ዘነግ። ምስባክ መዝሙር ዘጠና ስምንት ከቁጥር አንድ እስከ ሁለት እግዚአብሔር ነክሰ ደንገጹ አሕዛብ ዘይነብር ዲበ ኪሩቤል አድለቅለቃ ለምድር እግዚአብሔር አቢይ በጽዮን። የቅዱስ ማርቆስ ወንጌል ምዕራፍ 16 ከቁጥር 14 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ ደግሞ አስራ አንዱ በማዕድ ተቀመጠው ሳለ ተገለጠላቸው፤ እንደ ተነሳ ያዩትን አላመኗቸውምና ስለ ሃይማኖታቸው ጉድለት ገሰጻቸው፣ የልባቸውንም ጽናት ነቀፈ። እንዲህም አላቸው፤ ወደ ዓለም ሁሉ ሂዱ ለፍጥረትም ሁሉ ወንጌልን ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ይህችም ምልክት በስሜ የሚያምኑትን ትከተላቸዋለች። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋም ይናገራሉ፣ እባቦችንም በእጃቸው ይይዛሉ፣ የሚጎዳቸውም ነገር የለም። የሚገድል መርዝ ቢጠጡም የሚጎዳቸው የለም። በድዌያን ላይም እጃቸውን ይጭናሉ፣ ድዌያኑም ይፈወሳሉ። ጌታችን ኢየሱስም ከተነጋገራቸው በኋላ ወደ ሰማይ አረገ፣ በአባቱም በእግዚአብሔር ቀኝ ተቀመጠ። እነርሱም ወጥተው ጌታ እየረዳቸው ቃሉንም በማያቋርጥ ተአምር እያጸናላቸው በስፍራው ሁሉ አስተማሩ። ከሰባ ሁለቱ አርድእት አንዱ ወንጌላዊው ማርቆስ የጻፈው ወንጌል ተፈጸመ። የጻፈውም በሮም ሀገር በሮማይስጥ ቋንቋ ጌታችን በሥጋ ወደ ሰማይ ባረገ በአስራ አንድ ዓመት ቀላውዲዮስ ቄሳር በነገሰ በአራት ዓመት ነው። ለእግዚአብሔር ምስጋና ይሁን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 5 ከቁጥር 21 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። በእግዚአብሔርና በጌታችን በኢየሱስ ክርስቶስ በተመረጡ መላእክቱን ፊት አድልዎ ሳታደርግ ይህን እንድትጠብቅ አዳኝብሃለሁ። ከፍርድ በፊትም ሰውን እውነተኛ አታደርገው። በአድልዎም ምንም አትስራ። በማንም ላይ ፈጥነህ እጆችህን አትጫን። በሌሎች ኃጢአትም አትተባበር። ራስህንም በንጽህና ጠብቅ። ስለ ሆድህ በሽታና ስለ ዘወትር ደዌህ ጥቂት ወይን ጨምር እንጂ ውሃ ብቻ አትጠጣ። ኃጢአቱ የሚታወቅበት ሰው አለ፣ ወደ ፍርድም ይቀድመዋል። ኃጢአቱም የሚከተለው አለ። እንዲሁም በጎ የሚሠራ ይታወቃል፣ ሥራውም ሌላ የሆነ አይደበቅም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ዮሐንስ ራእይ ምዕራፍ አራት ከቁጥር ስድስት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። በዙፋኑም ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑም መካከል በዙፋኑም ዙሪያ አራቱ እንስሶች አሉ። እነርሱም በፊትም በኋላም ዓይኖችን የተመሉ ናቸው። ፊተኛውም እንስሳ አንበሳን ይመስላል። ሁለተኛውም እንስሳ ጥጃን ይመስላል። ሦስተኛውም እንስሳ ሰውን ይመስላል። አራተኛውም እንስሳ የሚበር ንስርን ይመስላል። ለእነዚህም አራቱ እንስሶች ለእያንዳንዳቸው ስድስት ክንፎች አሏቸው፣ በሁለንተናቸውም አይኖችን የተመሉ ናቸው። ቅዱስ ቅዱስ ቅዱስ የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። እነዚህ እንስሶችም በዙፋኑ ላይ ለተቀመጠው ከዘለ ዓለም እስከ ዘለ ዓለም በሕይወት ለሚኖረው ለእርሱ ክብርና ውዳሴን ምስጋናንም ይሰጣሉ። እነዚያም ሀያ አራቱ አለቆች በዙፋኑ ላይ በተቀመጠው ፊት ወድቀው ለዘለ ዓለም ሕያው ሆኖ ለሚኖረው ለእርሱ አክሊላቸውን በዙፋኑ ፊት አውርደው ይሰግዳሉ። እንዲህም ይላሉ፣ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና፣ በፈቃድህም ሆነዋልና ተፈጥረውማልና፣ ክብርና ውዳሴ ኃይልም ለአንተ ይገባል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ አምስት ከቁጥር 29 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል፦ ጴጥሮስና ሐዋርያትም መልሰው እንዲህ አሏቸው፤ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል። የአባቶቻችን አምላክ እናንተ ክዳችሁ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን አስነሳው። እግዚአብሔር እርሱን ለእስራኤል ንስሐን የኀጢአትንም ስርየት ይሰጥ ዘንድ ራስም አዳኝም አደረገው፣ በቀኙም አስቀመጠው። እኛም ለዚህ ነገር ምስክሮቹ ነን። እግዚአብሔር ለሚታዘዙት የሰጣቸው መንፈስ ቅዱስም ምስክር ነው። ይህንም በሰሙ ጊዜ ተበሳጩ ጥርሳቸውንም አፋጩ፣ ሊገድሏቸውም ወደዱ። በሸንጎም በሕዝቡ ሁሉ ዘንድ የከበረ የኦሪት መምህር ስሙን ገማልያል የሚሉት አንድ ፈሪሳዊ ተነሳ፣ ሐዋርያትንም ከጉባኤው ጥቂት ፈቀቅ እንዲያደርጓቸው አዘዘ። እርሱም እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ በእነዚህ ሰዎች በምታደርጉት ነገር ለራሳችሁ ተጠንቀቁ። ቀድሞም ከዚህ ዘመን በፊት ቴዎዳስ ተነስቶ ራሱን ከፍ ከፍ አደረገ፣ አራት መቶ ሰዎችም ተከተሉት። ነገር ግን እርሱም ጠፋ፣ የተከተሉትም ሁሉ ተበታተኑ፣ እንደ ኢምንትም ሆኑ። ከእርሱም በኋላ ሰዎች ለግብር በተቆጠሩበት ወራት ገሊላዊው ይሁዳ ተነሳ። ብዙ ሕዝብም ተከተሉት። እርሱም ሞተ፣ የተከተሉትም ሁሉ ተበታተኑ። አሁንም እላችኋለሁ ከእነዚህ ሰዎች ራቁ፣ ተዋቸውም። ይህ ምክራቸው፣ ይህም ሥራቸው ከሰው የተገኘ ከሆነ ያልፋል ይጠፋልም። ከእግዚአብሔር የመጣ ከሆነ ግን ልታፈርሱት አትችሉም። ከእግዚአብሔርም ጋር እንደሚጣላ አትሁኑ። እሺም አሰኛቸው። ሐዋርያትንም ጠርተው ገረፏቸው፣ እንግዲህ ወዲህም በኢየሱስ ስም እንዳያስተምሩ ገስጸው ተዋቸው። እነርሱም ከሸንጎ ፊት ደስ እያላቸው ወጡ፣ ስለ ስሙ መከራ ይቀበሉ ዘንድ መንፈስ ቅዱስ አድሏቸዋልና። ሁልጊዜም በቤተ መቅደስና በቤት ስለ ጌታችን ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርንና መስበክን አልተውም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 17 ከቁጥር 10 እስከ 11 ተጽእነ ላይለ ኪሩቤል ወሰረረ ወሰረረ በክነፈ ነፋስ ወረሰየ ጽልመተ ምስዋሮ የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 10 እስከ 15 ያለው ኃይለ ቃል እንዲህ ይላል። ከእነዚህ ከታናናሾቹ አንዱን ስንኳ እንዳትንቁ ተጠንቀቁ፤ መላእክቶቻቸው በሰማያት ሁልጊዜ በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ምን ትላላችሁ? መቶ በጎች ያሉት ሰው ቢኖር፣ ከመካከላቸውም አንዱ ቢጠፋው፣ ዘጠና ዘጠኙን በተራራ ላይ ትቶ የጠፋውን ሊፈልግ ይሄድ የለምን? እውነት እላችኋለሁ፣ ባገኘው ጊዜ ካልጠፉት ከዘጠና ዘጠኙ ይልቅ ጠፍቶ ስለተገኘው ፈጽሞ ደስ ይለዋል። እንዲሁም ከእነዚህ ከታናናሾቹ አንዱ እንኳ ይጠፋ ዘንድ በሰማያት ባለው አባቴ ፊት አይፈቀድም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።